ጥያቄ። አሰላሙ አለይኩም ወራህመቱላሂ በረካቱ። ኡስታዝ ጥያቄ ነበረኝ። ወአለይኩም ሰላም ወራህመቱላሂ በረካቱ። ቤተሰቦቼ ይሰግዳሉ ይጦማሉ ላኢላሃ ኢላላህ ይላሉ። የከለቃቸውም አላህ እንደሆነ ያምናሉ። እሱ እንደሚገድላቸውም ያምናሉ። ህያው እንደሚያደርጋቸውም ያምናሉ። ነገር ግን ያሻርካሉ አተቴ ሾናት እያሉ አመት በአመት ። <Sess> እንዲያያመን እያሉ እየደገሱ ያበላሉ። ሸሆቹ ድረሱልን ይላሉ። ግን ስለ እውቀት የላቸውም፣ ሁጃ ደርሷቸዋል እንላለን። ሰደቃ መስጠት እና ዱዓ ማድረግ ይቻላል አይቻልም? እንዴት ነው ነው? አይቻልም አይቻልም ሾናት አተቴ ሸሆቹ ድረሱ አድርጉ እድሜ ያምጡ ልጅ ይህን አድርጉ እያሉ ለጨሌ ለቆሌ ለአድባር ለመወክል ለሾሆቹ ለነንዬ ለጫልዬ ለሾንክዬ ለአባብዬ ለዳንዬ ለአንዬ ለሸህዬ ለገትዬ ለአልከስዬ ለቃጥባርዬ ለኑሮ ሁሴንዬ ለአብዱልቃድር ጀላንዬ እየተባለ የሚሰጥ ወይም የሚሰጡ ሰዎች ሞሽሪኮች ናቸው። ፈርደን ፈርዳ ጥቅል የሚባል ነገር የለም።

ማምታቻ ነው። እንዲህ አለ እያምታታ ነው። አብዛኛው ልንገራቸው ተውሂድ ላይ የሚሰሩ ሰው እያምታቱ ነው። አኒዕቡዱላህ ወጅተኒቡ ጣጉተን የተቃረነን ነብይ ሲመጣ ከኑሕ ጀምሮ ሁድም ይሁን ሷሌሕም ይሁን ሉጥም ይሁን ሱለይማንም ይሁን ዳውድም ይሁን ሙሳም ይሁን ሃሩንም ይሁን ያዕቁብም ይሁን ዘከርያም ይሁን የሕያም ይሁን ነብይ ሁሉ አኒ ዕቡድ ላ ወስተኒቡ ጣሁትን ይዞ የመጣ ይችን የተቃረነን አካል ሙስሊም ያለ አንድ ነብይ የለም። አንድ ቁርአን አንቀጽ አታመጣም። አንድ አንድ አስልይ ፈርዕ የሚባል ፍልስፍና ነው ይሄ ሁሉ የዳርዊን ትሪ አታምጣብኝ። ይህንን የለም። ከቁርአን አታመጣም፣ ከሐዲት አታመጣም። ሌላን ጣዖትን አምልኮ ሙስሊም የተባለ አታገኝም ምንም አስታኮ በፕላስተር አያይዞ ምን አድርጎ የሸይኹል እስላም እንደዚህ የሚላለው ላኑ ከፊሩ ማታኑ ቂማሌ ሙን ሁጃ ልንገራችሁማ፣ እኔ በጣም እኮ ስለሚገርመኝ እኮ ነው፣ እነዚህ ሰዎች ማለት ነው በጣም ስለሚገርመኝ ነው። እህታችን ባረከላሁ ፊኪ ጥያቄሽ፣ ው ኢማም ፈውዛን ተጠየቁ እንዲህ ዓሊም፣ ንግግር የእሳቸውን ልንገራችሁማ፣ እንዲህ ዓሊም ምን አሉ? እናቴ አላቸው አሁን የጠየቅሽኝን አይነት እናቴ በሽትራክያ በዘመነ ኮሚኒስቶች ጊዜ ትኖር ነበረ። አትጽፍም አታነብም፣ የዑለማዎች ሪከርድም የላትም። ግን ለወልዮች በወልዮች ስም ትምል ነበር፣ ስለት ትገባላቸው ነበረ። ይችናቴ ጃሂል ነበረች ሞተች፣ ሐጅ ላድርግላት ሶዴቃ አይደረግላት ያላቸው ፈቃለላ አይደረግም አሉ። ላ አይደረግም ሊአናሃ ማተት ሙሽሪካ ሙሽሪኩና ነ ሞተችው ጃህሉ ትክክል ጀህል ከሆነ አላህ አይቀጣም፣ ጃህልን አይቀጣም እዛ ትተሳሰባለች። አምሩሃ ኢላላህ ወደ አላህ ነው ጉዳዩ። አለበለዚያ ግን እንዳታወጣሉት፣ ይሄ ሙዐየን እኮ ነው። የአንድ ሰው ጥያቄ ሁክም ከተሰጠ ተይን ነው ሌላ ድድገማችሁማ እዚሁ ላይ ኢማም ፈውዛን አንድ የሆነ ሰው አላቸው ቂርአት ሄደ ተውሂድ ቀርቶ ተምሮ ሲመለስ ሀገሩ ላይ አባቱ ሞቶ ደረሰ አባቱ ሽርክ ሲሰራ ነበረ። ቀብር አምልኮ የሚባለውን ማለት ነው። ነገር ግን አባትየው ጃሂል ነበር፣ ወለብ ዩነቢሁ አሀድ ማንም ግንዛቤ የሰጠው የለም ያስተማረው የለም ሞተ። ለዚህ ሰው ዱዓ ቢያደርግለት ልጁ ይችላል? እንዲህ አላቸው። ላ አይቻልም። ለምን? ለአንሁ ማተ ሙሽሪከን ሙሽሪክ ሆኖ ነው የሞተው። እንደዚህ ሆኖ ማንኛውንም አካል እኔ እኮ በጣም የሚገርመኝ ማለት ነው አትጽፍም አታነብም ሪከርድ የላትም። ማለት ይችናት ምንድናት? አነት ጃሂላ ብሎንም የሚጀምር ጃሂል ነበረች። መጻፍ የማይችል ማንበብ የማይችል ጀህል ያለበት ከዚህ በታች ሰው ሰው አህያ ካልሆነ በስተቀር እንጂ ከዚህ በታች ምንድነው የምታገኙት? እንዲህ ላ ኢላሀ ኢለላህ ከዚህ በታች ከየት ይምጣ? ጀህል ይጠቅማል። የሚጠቅምበት ቦታ ጀህል ያተርፋል። ያዲናል የሚያስተምረው አቶ

እኛ ኮ የጀምእያና እና የሀጃውራ እነሱ አይደሉም። ጫማቸው ያስጠላን እኮ በዚህ እኮ ነው። ሁጃ አቁመን ነው የምናከፍረው። ሁጃ ከየት እስከ የት ነው? ስንት ዓመት ነው የምታስተምረው? ምን ያክል ቅራት ነው የምታቀረው? እስኪ ድዋቢጡ ንገረን። አንድ ዓመት ሁለት ዓመት አስር ዓመት ሀያ ዓመት አስራ አምስት ዓመት አንተ ው የኑ ዕድሜ ቢሰጣቸው ዘጠን ዓመት ቢያስተምሩ ጀህል ለቆታል። ግሙታ ውነ ይለሃል። ሌላ ዓመት ላይ ደግሞ ከነዚህ ጤነኛ አይደሉም ጤነኛ አይደሉም። እኔ እኮ በማህበር ያበዱ ናቸው ብያለሁኝ። የለም እንደዚህ አይነት እንደዚህ አይነት ማስረጃ የላቸውም። ከቁራን አንድም ያመጡት የለም አየም ተጨቃጨቅ እነሱ እነሱ የኖሩበትን ኑሮንበታል እኮ እንደ እንደነሱ እኮ ስንል ነበረ፣ ግን እዚህ ደረጃ አልደረስንም። እኛ የዛን ጊዜ እኛ ተስሚያ ላይ ምን እንበለው የምትባል ነበረ። አሁን እኮ ነው ጉድ ወጣው። አሁን እኛ ጭቅጭቅ ስንጀምር ጉድ ወጣ። አጃይብ ለካ ዑለሞቹ ጋር ገንጥለውናል።